250 ሺህ የሚሸጠው ሂውማን ሄር ይሄንን ይመስላል። ረዝማኔው 48 ኢንች ሲሆን እንደምታዩት ከላይ እስከታች እኩል ነው። ሱፐር ደብል ድራውን ነው። ክሎዠር ነው። አምስት በአራት ነው። ክሎዠር ነው። ማጣበቂያ ያስፈልገውም 250 ሺህ ብር ከፍላችሁ መውሰድ ብቻ ነው። ጥልቅ ታረጉታ አላችሁ። ምንም አይነት ማጣበቂያ ያስፈልግም። እንዳይነቃነቅ ይሄ ባንድ አለው። ረዝማኔው 48 ኢንች ነው። ግንባራችሁ ላይ ስታረጉት ኤችዲ ሌስ ነው። ስታረጉት ይሄኛው ሌሱ ኤችዲ ሌስ ነው

እነዚህ የምትመለከቷቸው ልጆች እንግዲህ ካምፕ እንዳይመስላችሁ፣ ካምፕ ወይስ ደግሞ ምግብ ተራ እየጠበቁ እንዳይመስላችሁ፣ ቢሮ ነው። ለምን ያለ እድሜያቸው ይሰደዳሉ? ያለ እድሜያቸው ስደት ይመጣሉ፣ ከዘን ስራ መስራት አይችሉም። አረቦች ደግሞ ስራ ካልሰራችሁ፣ አውጥቶን ለቢሮ የሚያስረክቧቸው። አስባችኋል? ከአስራ አምስት ዓመት በታች የሆኑ ልጆች ናቸው። እንዳለ ይታያችሁ ማለት ነው። እነዚህ አይነት ልጆች እስቲ ገና እንደው በስራቱ ሮጦ ያልጠገቡ፣ ገና እቃ እቃ እንኳን ተጫውቶ ያልጠገቡ ልጆች ወደ ስደት የምትልኩ እናቶች ግን ምናችሁ ነው የተነካው? እንደው እዛ ባይበላ ብቀርሳ ነው ወይስ ልጆቹ አይ ካልሄድን እያሉ ነው የሚመጡት ማለት ነው። ምንድን ነው ቆ የሆነባችሁ ነገር እንደዚህ ሄናይል ችግራችሁ ፋታ ያልሰጣችሁ ምን ቆይ አረቦች ሊያሳድጉ ነው? የ12 ዓመት የ13 ዓመት ልጅ እናንተ ወደ ስደት ልካችሁ አረቦች እንዲያሳድጉላቸው ነው ከልጆቻቸው ጋር ወይስ ምንድን ነው ሀሳባችሁ ነው? ወይ ደግሞ አሁን የሚመጡ ልጆች እያያችሁ ነው? ገባችሁ? አረብ ስሜላ በጣም ተናድጃለሁ። ሰላም ሳልላችሁ ራሱ ቀጥታ ወደ ጉዳይ አልገባውም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ላይ ከዶ የጅማ ቲዩብ በአዲሱ ሲሆናችሁ፣ ላይክ ሼር ሰብስክራይብ ማድረግ እንዳንረሳ ማለት ነው። ትንሽ ነው የቀረኝ አስር ሺ ያስገባኝ ማለት ነው። እስቲ እኔም ደስ ይበለኝ ማለት ነው። በተረፈው ማለት ነው ሁላችንም በየቤታችን እስኪገባ ድረስ ይሄ ጉዳይ ዝም ልንል አንገባም። መንግስት ዝም ቢል እኛ ደግሞ በተለያየ በሶሻል ሚዲያችን ሁላችንም ይሄ ነገር የባሪያ ይሄ በቃ ንግድ እንደ ማቆም አለብን። አስባችሁታል እንዴ ገና ዕቃ ዕቃ እንኳን በስርዓቱ ተጫወቱ ያልጠገቡ ልጆች እንዴት ነው ቀበሌ መታወቂያ የሚሰጣቸው እንዴ? እኔ ስሰማ ከአስራ ስምንት አመት በላይ ቀበሌ መታወቂያ አይሰጥም አይደል የሚባለው እንዴት ነው ወይስ እኔ አላውቅም ወይስ አሁን ተቀይሯል እነዚህ ልጆች የ14 ዓመት የ15 ዓመት እንዴት ቀበሌ ለእነሱ መታወቂያ ሊሰጣቸው ቻለ ከዛም አልፎ ተርፎ ደግሞ እንዴት ነው ፓስፖርት በዚህ እድሜያቸው ልሰጥ የቻለው ለምን ከ18 ዓመት ህጉ ስለማይፈቅድ ከ18 ዓመት በላይ እንጂ ፓስፖርትም እንትን መታወቂያም ያለ ጉዳይ ሊወጣ አይችልም፣ ወይ ደግሞ ታማሚ ከሆናችሁ፣ ወይ ደግሞ ቤተሰቦቻችሁ ከሀገር ውጭ ምናምን ከሆነ ምናምን እንደዚህ አይነት ነገር እንጂ ዝም ብሎ ላገኙትም ላላገኙትም ፓስፖርት እና መታወቂያ የሚሰጡት ገና ታዳጊዎች ከአስራ አምስት ዓመት በታች የሆኑ ልጆች እንዴት ነው ይሄ ነገር? እንዴት ነው እች ልጅ አሁን ቀይ ለባሽ አይታችሁ ከሆነ ጥቷ ራሱ የሆነ ብርቱካን ነገር ነው ያደረገችው። በደንብ አድርጋችሁ ጦት እንኳን በስራቱ አላወጡም ማለት ነው። እና ይሄ ነገር እስከ መቼ ነው? አንደኛ ነገር እንደዛ ካሌ ድም ብሎ ልጆቹ ሊመጡ ይችላሉ፣ ካሌ ድም ብሎ ማለት ነው። ነገር ግን ወላሂ ነው ምላችሁ፣ እያያችሁ ነው። እነዚህ ሁሉ ቢሮ ውስጥ ታጉሮ ያሉት ምን እንደሆነ ታውቃላችሁ። እንትን ምንድን ነው መስራት ሳይችሉ ሲቀሩ ወደ ቢሮ የሚመለሱ ናቸው ምን ጥቅም አለው ታዲያ ልጆቹ ከዛን እዚህ ይመጡና ይጨናነቃሉ በቃ ያለቅሳሉ ምናምን ወደ ቢሮ ይመልሷቸዋል እዛ በቃ ያወጡት ወጪው ምኑ ያሰቡት ነገር ላይ ሳይሰካላቸው ሲቀር ልጆቹ ይነቅላሉ ገባችሁ አይደል አሁን አይታችኋል መጀመሪያ ላይ መግቢያ ላይ ያሳየኋችሁ ልጅ ማለት ነው ምግብ የለም ስራ ስራ ትስሪ እንትን ክላስሽ ብቻ ቁጭ በይ ይሉኛሉ በጣም ርቦኛል ምን ላድርግ እያለች ነው ስታለቅስ የነበረው። እና እስከ መቼ ነው ታዲያ ይሄ ነገር? ቆይ እስከ መቼ? ኧረ በጣም ነው የሚያስጠላው። ሁለት አይነት አለም ኢትዮጵያ ላይ ግማሹ እናቴ የሁለት መቶ ሺህ ማኔር ያደርጋል። ኢትዮጵያ ሁለት አይነት አለም ነው እንደው ስታዩ አይ በቃ ድህነት ምናምን ስትሉ የሚያደረጉት እስከነ ማኔር ሁለት መቶ ሺ እኔ ሁለት መቶ ሺ ሶስት መቶ ሺ ጨምሬ መሬት አልገዛበትም እንዴ? ለማኔር ሁለት መቶ ሺ እዚህ ጋ ደግሞ እናቴ ድህነት እንትን አቆራምተዋቸው ወደ ስደት መውጣት የፈለጉት ግማሹ በባህር ግማሹ እንደዚህ ገና እድሜው በቃ ገና በለጋ እድሜው ወደ ስደት ይሰደዳል። ግማ ያደለው ደግሞ የሁለት መቶ ሺህ ብር ሁማኔር ያደርጋል እና ምን አለ እንደው እርስ በራስ ብንተባበር። እውነት በቃ ጎረቤታችን ላይ ያለው አንዱ ሲኖሩ ጎረቤታችን ላይ ያለው እንደዚህ ልጆቻቸው እንኳን እንዳይሰደዱባቸው በጊዜ እንዳይሰደዱባቸው፣ ለምንድን ነው ይሄን ነገር ልባትም አንሰጠው? እንዲ እንተጋገስ ወገን ወገን ለወገን ደራሽ ነው። ወላይ በጣም ነው የሚያስጠላ። አንደኛ ነገር እኔ ሁሌም ብቀኝ ይገርመኛል አሁን ላይ የሚመጡ ልጆች ለምንድነው ቶሎ አይምሮአቸው ሚነካ ምናምን እላለሁ ለምን እንደሆነ ታውቃለችሁ? አንደኛ ያለ እድሜያቸው ነው የሚመጡ። እኛም እኮ እንደዛ ነው፣ ግን የአሁኖቹ ደግሞ 12 ዓመት እኛ እንኳን 17 8 ዘጠኝ እንደዛ ወደ ሀያ ቤት የተጠጋ ነው አብዛኛው የመጣን ማለት ነው በእኛ ጊዜ። አሁን ደግሞ 13 14 ማለት ከ15 አመት በታች ይታያችሁ እንዴ ገና የእናቷን እቅፍ ያልጠገበች ልጅ ወደ ስደት ሰዳችሁ፣ እዚህ መታ አይምሯን ስትስት፣ እዚህ መታ ስራ አልችልም ስትል ወደ ቢሮ ስትመለስ፣ እንደዚህ በየቢሮ በየምኑ ሲያንገላታቸው ማነው ተጠያቂው? ማነው ተጠያቂው? ምንድን ነው አትርፍባይ አጉድል ቤተሰቦች ማለት ነው። እንደ ልጆች ይደርሳል እኮ አንድ አራት አመት ጠንከር ብላ እንትን ትበልና ይደርሳል። የት የት ይሄዳል? የት ይሄድባታል እንዴ! እነዚህ በተለይ መታወቂያ እና ፓስፖርት የሚሰጡ ሰዎች ሊጠየቁ ነው የሚገባው። በምን እንደት እንደ ይታያል እኮ ይታያል። እንዲህ ፊዚካላቸው ገና ሕጻናቶች ገና ሕጻን ልጆች እንደሆኑ ፊዚካላቸው ራሱ ይናገራል። ይሄ ግዴታ ሰው ምናምን ምናምን አያስፈልግም። እንደዚህ አይታችሁ የስንት አመት ልጆች እንደሆኑ፣ ከአስራ ሶስት አመት በላይ እንደማይበልጡ ፊዚካላቸው፣ ሁሉ ነገራቸው ይናገራል። ግን ለምንድን ነው እንዴ በልጆቻችሁ? በተለይ እናንተ በቃ እንትን በየቦታ ስልጣን ላይ ያላችሁ ሰዎች ማለት ነው፣ ለሆዳችሁ ስትሉ፣ ለእናንተ ሆድ ልጆች ስትሉ፣ ለምንድን ነው የደሃ ማህበረሰብን የምታስጨርሱት? እናንተ በልጃችሁ ቢሆን ይህን ነገር ትፈቅዳላችሁ? ልጃችሁ በዚህ ዕድሜ ስደት የመጥተቀው ሀገር ገና በስርዓቱ በቅጡ እንኳን ያላደገች ልጅ ስደት ሂድ ቢባል የእናንተ ልጅ ትፈቅዳላችሁ? ለምን? የድሃ ሲሆን ችግር የለውም፣ የእናንተ ሲሆን ደግሞ ችግር አለው። ምናለ ብንተሳሰብ ነግበኔ